የተሻሻለው የከተማ ቦታ በሊዝ ለመያዝ የወጣ አዋጅ ቁጥር 721 ዝባር 204 ዓ ም እና ይህንን ተከትሎ በወጣው ማስፈጸሚያ ደንብ 162 ዝባር 2016 ዓ ም መሰረት የአዲስ አበባ ከተማ መሬት ልማትና አስተዳደር ቢሮ የመሬት አገልግሎት ለውጥ ባደረጉ ባለንብረቶች ላይ ከሰሞኑ ፍተሻ በማድረግ የእርምት እርምጃ እየወሰደ ይገኛል። በጉዳዩ ላይ እንግዳ ይዘናል። እንግዳችንም አቶ መኮንን ተረፈ ይባላሉ። የአዲስ አበባ መሬት ልማትና አስተዳደር ምክትል ቢሮ ኃላፊ ናቸው። ከሰዋቸው ጋር ወደማደርገው ጥቂት ቆይታ ደግሞ የሚሸጋገር ነው የሚሆነው። እንኳን ለናመጥ እንኳን በሰላም ጥበቃቸው። የመጀመሪያ ጥያቄን ላድርግና ትርጉም ሰጥተ ነው ብንጀምር ብዬ ነው። የመሬት አገልግሎት ለውጥ ማለት እራሱ ምን ማለት ነው ከሚለውን ጀምር በጣም ጥሩ። የመሬት አገልግሎት ለውጥ ማለት ከዚህም በፊት የነበረበት አገልግሎታውን ለምሳሌ መኖሪያ ቤት ከሆነ አሁን ደግሞ ያን ነገር ለውጠን ወይ ድርጅት ድርጅት ስንል ማዳ ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል፣ እንደዛም ደግሞ ለንግድ የሆኑ ነገሮች ከሆነ የመሬት አጠቃቀም ለውጠናል እንደማለት ነው። ስለዚህ ከዚህም በፊት ደግሞ የሊዝ ቅድም አንተ እንዳነሳው አዋጅ 71 ላይ 2004 የወጣ አለ። ከዛም በመቀጠልም ደግሞ በዛን ወቅትም ደንብ ነበረው ደንብ ቁጥር 49 2004 አለ። ያን ደንብም ለማስፈጸም የወጣ መመሪያ ቁጥር 11 2004 አካባቢ አለ። እነዚህ ነገሮች በሕግም የተቀመጡ ናቸው ማለት ነው። በ2016 ዓመተ ምሕረትም ደንብ ቁጥር 162 2016 ዓመተ ምሕረትም የወጣ ደንብ ነው። አገልግሎት ለውጥ ማለት ቅድም ባነሳው እሱ የወሰደበት አገልግሎት መኖራ ሆኖ ሳለ ወደ ሌላ ወደሚፈልገው ከቀየረው አገልግሎት ለውጥ ይባላል። እጎቹ ላይም ደግሞ በግልጽ አገልግሎት ለውጥ ምን ምን እንደሆነ የተቀመጡና ስፔሻሊ ከዚህ ጋር የተያያዙ ነገሮች በሊዙ ላይ ሊዝ አግሪመንት ላይ አንድ ሁለት ሶስት ተብሎ በዝርዝር የተቀመጡና በግልጽ የሚቀመጡ ናቸው። አገልግሎት ለውጥ ማለት ይህን ይመስላል። ባጭሩ በጣም ጥሩ። ወደ ሌላኛው ጥያቄ ሲሸጋገር ደግሞ የመሬት አገልግሎት ለውጥ ማድረግ እንደሚፈቀደው ወይም ደግሞ ማድረግ እንደሚቻል ሁሉ ይህን ያደረጉ ባለ ንብረቶች ወደ ቀድሞ አገልግሎታቸውስ የመመለስ እድላቸው እንዴት ነው? ይህም በግልጽ የተቀመጠ ነው። አይከለክልም፣ እድሉን ይሰጣል። መሬት አሁን ቅድም እንዴት ተገኛ የሚለውን ነገር ከዚህ ጋር ተያይዞ ልነሳ ይችላል። አንደኛ መሬት አስተዳደር በበጀት መቱ ከዚህም በፊት በሊዙ ውል የሰጧቸው ይዞታዎች ምን አይነት ደረጃ ላይ ያለው ብሎ ነው መጀመሪያው። እያንዳንዱን ኢንቨንተሪ ለማድረግ ጥረት ተደርጓል። ከዚህ ውስጥ በህጉ መሰረት አገልግሎት ለውጥ ቀድሞ መመልከቻቸውን አቅርቦ የለወጡ ብዙ ዞታዎች ተገንቷል። እነሱን ነው የመለከት። ከዛ ውጪ ከአሰራር ውጪ ደግሞ ህጉ ሳይፈቅድላችሁ የቀየሩትንም ደግሞ ሰሞኑ በተደረገው ኢንቨንተሪ ወይ ደግሞ ድጋፍና ክትትል ሊገኙ ተችሏል ማለት ነው። ስለዚህ እነዚህንም ደግሞ የመጀመሪያው ስራ ምንድን ነው የተደረገው አገልግሎት ሳይፈቀድላችሁ ስለቀየራችሁት ይህን ነገር ማስተካከል አለባቸው የምለው አስተዳደር በቅርንጫፍ ጽህፈት ቤቱ ለማዳረስ ከፍተኛ ጥረት ተደርጓል። ከዛ ውጭም በአንድም በሌለም ደግሞ እንዲረዱ ለማድረግ ከፍተኛ ጥረት ተደርጓል። ከዛ ውጭ ህጉ ላይ ምንድን ነው የሚቀመጠው አገልግሎት ለውጥ ማረግ ከፈለገው አንድ ፐርሰንት እና በወቅታዊ ዋጋው ስፔሻ እዛ ቦታ የቦታ ደረጃ ጋር ይችላሉ። አያልፈልግም ወደ ቀድሞ ወደ ሊዝ ወደ ውሌ ይመለሳሉ። ለውጥ አላረግም ካለውም ደግሞ የህግ ጥሰቱ ላይ የነበረው አንድ ፐርሰንት ይላል። ባይዘው እዚህ ላይ ነው ወደ አንድ ፐርሰንት ያስቀመጠውን እንጂ ቅድም ያነሰውት ከዚህም በፊት 204 ደንብ ቁጥር 492 እና መመሪያ ቁጥር 11 ላይ ከ0.1 ፐርሰንት እስከ 3 ፐርሰንት ፔናሊቲ አለው። እንደው 2016 ላይ የተሻሻለውን እንደውም ቀነሰው እንጂ አልጨመረም። አዲስም አልነበረም። ሁሉም ነ ስፔሻሊ እነዚህን አገልግሎት ለውጥ ያረጉትን የሊዝ ውላቸውን ተቀብሌ ብታነበው ይሄን አሁን ማነሳልን አንቀጽ በአንቀጽ አስቀምጧል ማለት ነው አገልግሎት ለውጥ ስፈልግ ምንድነው ወቅታዊ ምንድነው እንዴት ነው የሚከፍሉ ምንድነው ነው የሚሉት ነገሮች ላይ በግልጽ የተቀመጡና እነዚህ ነገሮች አዋጅ ቁጥር 71 ላይ ስፔሻ አንቀጽ 12 ላይ ምን እንደሆነ አንቀጽ 21 ላይ ምን እንደሆነ ቅድም ያልኩትንም ደግሞ ከዚህም በፊት የነበሩት ደንብ ላይ አንቀጽ 37 ላይ ከ1 እስከ 6 በዝርዝር የተቀመጠው ስፔሻ ደንብ መመሪያ ቁጥር 11 ላይም ወደ አንቀጽ 43 ከ1 እስከ 6 በዝርዝር የተቀመጠው ተሻሽሉም በወጣ 162 ደንብ 162 ላይም አንቀጽ ላይ ከ1 እስከ 11 በዝርዝር የተቀመጠና ስፔሻሊ ስለ ቅድም ክፍያው በስንት ነው አንድ ፐርሰንት ማለት የሚለው ቅድም ያልኩት አንቀጽ ላይ ተቀምጧል። ክፍያም ደግሞ 30 ፐርሰንት እና 100 ፐርሰንት የሚለው ላይ ደግሞ ደግሞ እዚሁ ደንብ ላይ አንቀጽ 74 ላይ በዝርዝር አስቀምጧል ማለት ነው። ስለዚህ ለውጥና ቅድም ባልነው መሰረት በዚህ ደረጃ የሚታዩ ናቸው ማለት ነው። ጥሩ እንግዲህ የመሬት አገልግሎት ለውጥ ባደረጉ ባለንብረቶች ላይ ከሰሞኑ ፍተሻ በማድረግ የእርምት እርምጃ እየተወሰደ ነው። እና የዚህ እርምጃ መነሻ ምንድን ነው? መነሻ ቅድም እንዳልኩ ድጋፍና ክትትል እንግዲህ ሊዝ ይዞታዎች በአዲስ አበባ ከተማ አስተዳደር እንግዲህ መሬት የምናስተዳድረው በሁለት ስሪት ነው። አንደኛ ነባር ነው፣ ሁለተኛ ሊዝ ነው። ነባሮቹ ጋር አለልም። ምክንያቱም አሁን ልዩ ትኩረት አድርገን ሊዝ ውል ከኛ ጋር ስላደረገው በውሉ መሰረት መሬቱን እያስተዳደር ነው አይደለም የሚለውን ነገር 2016 እንደምታውቁት መሬት ቢሮ ትልቅ ሪፎርም አድርጓል። ከዚህም በፊት ማኑዋል የነበሩትን ወደ ቴክኖሎጂም ለማምጣት ከፍተኛ ጥረት አድርጓል። እስፔሻሊ የኦፊስ ብቻ ላይ ነው ፎከስ ተደርጎ ሲሰራ የነበረው። በ2017 የተወሰነ እስፔሻሊ ወደ መጨረሻ አመት አካባቢ ላይ ከሊዝ ይዞታዎች ክትትል ስናደረገው፣ ባዘዌ ሁለት ነገር ነው የምናረገው። አንደኛ ግንባታቸውን የተጠናቀቁ አሉ፣ ያልተጠናቀቁ አሉ ከዛ ውጭ ደግሞ በአገልግሎታችሁ በውላችሁ መሰረት እየሰሩ ነው አይደለም፣ የሚባለው። ሌላም ደግሞ በአመት የሚከፍሉትም ክፍያዎቻቸውንም ደግሞ በውላችሁ መሰረት ይከፍላሉ የሚለው ክትትል ይደረጋል። ምክንያቱም በውል ስለሆነ ማለት ነው። ሶ በዛ በምናደርግበት ወቅት ቅድም ያልናቸው ግኝቶች ተገኙ። ይህ ማለት ደግሞ ህግ መተላለፍ ስለሆነ ሁሉም ሰው እንግዲህ እዚ ገር ላይ ማንም ሰው ከህግ በታች ነው፣ ህግን አክብሮ መየት ተገቢም ስለሆነ። ውላችንም ደግሞ የጋራ ውላችንን እስፔሻሊ ከመሬት ቢሮ ጋር ግለሰቦቹ የወሰዱትን ደግሞ መጠበቅ ማስጠበቅም ደግሞ የሁለታችንም ኃላፊነት ስለሆነ በዛ ግኝት በድጋፍና ክትትል ተደርጎ የተገኘ ግኝትና እነዚህ ደግሞ ወደ ጋዊነት እንዲመጡ ድጋፍ ማድረግም አስፈላጊ ሆኖ በመገኛቱ በዛ ደረጃ የተገኘ ነው ማለት ነው። በጣም ጥሩ። በዚህ ፍተሻችሁ ምን ውጤት አገኛችሁ፣ እንዲሁም ደግሞ በዚህ ሂደት ያጋጠሟችሁ ችግሮች ካሉ እነሱንስ እንዴት አለፋችሁ የሚለው እዚህ አካባቢ ላይ? ውጤት ትልቅ ውጤት ነው የተገኘው። አንደኛ ውጤት ብለን የምናስበው አሰራርን ፍታውነትን የማረጋገጥ የሚል ነገር እዚህ ጋር ታይቷል። አንዳንዶቹ ጎን ለጎን ሕጉን ጠብቆ በህጋዊ የሄዱ አሉ። ከጎን ደግሞ ያለው ደግሞ እግን ጥሶ የሚሄድ ነገር አለ። ይህን ማረም ማለት እንደ ህጋዊነት እንዲመጡ ማድረግ ይሄ እንደ ውጤት ነው የምናየው። ሌለም ደግሞ የመንግስትን ገቢ መንግስት ማግኛት ያለበትን የማሳጣትና ገቢን የመሰወር ነገር ነው እዚህ አካባቢ ላይ የሚኖረው። እዛ ጋር አካባቢ ላይም ትልቅ ለከተማ አስተዳደር ድጋፍ ሊሆን የሚችለው ለመሰረተ ልማት ለትምህርት ቤት ለተለያዩ አቂም የሚሆነው ስፔሻሊ ትልቅ ገቢ የሚሆኑ ተገኝቷል ማለት ነው። እዚህ ግባ የሚለው አይደለም ማለት ነው። ትንሽ ብል የምታስበው ነገር የለም ማለት ነው። በቢሊየን ቤት የሚሆነው ነው ማለት ነው። ቢያንስ ቢያንስ እያንዳንዱ እስካሁን የደረስንበት ወደ 9 ቢሊየን አካባቢ በ20 ዓመት የሚሰበሰብ ከ30 ፐርሰንት እና ምናምን ወደ ሁለት ነጥብ ስድስት ቢሊየን አካባቢ የሚደርስ ግኝት ያሳያል ማለት ነው። ይሄ ማለት እንግዲህ ሁለት ነጥብ ስድስት ቢሊየን ቀላል አይደለም። ከዚህ በላይ ውጤት የለም። ከዚህ በላይ እኛ ያየ ነው። አሰራርን ማስጠበቅ፣ የሕግ በላይነትን ማስከበር፣ ዜጎቹን ደግሞ አንዱ ሳይ ሲከፍል አንዱ ሳይ ክፍል ሲቀር ትክክል ስላልሆነና ወደ አንድ ፔጅና የሕግ በላይነትን የማስከበር ትኩረት ያደረገ ነው ትልቁ እንደ ውጤት እየቆጠርን ያለነው ነው። የሕግ በላይነትን ማስተካከል ማረም የሚል ነገር ስላለን ውጤቱ ይሄን ነው ብለን ነው የምናስቡ። በጣም እናመሰግናለን። የአዲስ አበባ መሬት ልማትና አስተዳደር ምክትል ቢሮ ኃላፊ አቶ መኮንን ተረፈ እዚህ ስቱዲዮችን ድረስ በመገኘት ለሰጡን ማብራሪያ በጣም አመሰግናለሁ። መልካም ምሽት። እኔም በጣም አመሰግናለሁ። እናመሰግናለን።